ዳን ወደ ቤት ገባለ ወይስ አትገባ? አብረን ነው የመጣ ነው አይደለ? ሰው አብረን ነው የሚሄድ አለብን። ሌላ ነገር አታስመስለው። ሴት ይዘ ከሴት ጋር ስለሆንክ እኔ ምን የተለየ ነገር ማስመስሎ ነው የራሱ ጉዳይ ነው። ዳኔ በተሳት አዋራኝ ሳደረ የራሱ ጉዳይ ከሆነ ለምን አታየውም እንዴ? ለምን ደግሞ ትቾፊበት ስጀመር፣ ረጋቤ እስኪ ለምን ደግሞ አያገባኝ። እስካሁን እኮ እኔ ጋር ነው ያለው። እናም ደና ነው፣ በጣም ደስ ብሎታል። ደስተኛ ነው። እንዲያውም ወፈር ምናምናለ እኔ ጋር ሲመጣ

እዚህ አስር ዓመት ነው የተቀመጠ። ዞሮ ደግሞ ምንም ለውጥ አታመጭም፣ ብቻ መቀመጥ ነው። ምንም አንድ አልገባም ዜድ